ይህም በንጉሥ ድርጣድስ ዘመን በአርማንያ አገር ራሱን ባሪያ አድርጎ ይኖር ነበር። ይህም ንጉሥ ከሃዲ ነበርና ዕጣን ሊያሳርግ ወደ ጣዖቱ ቤት ሲገባ ቅዱስ ጎርጎሪዎስን ጠርቶ ለአማልክት ዕጣን እንዲያሳርግ አዘዘው። ቅዱሱ ግን የንጉሱን ትእዛዝ አልሰማም። ስለዚህም እጅግ ጽኑ የሆነ ስቃይን አሰቃየው፣ በእሳትም አቃጠለው። ከዚህም በኋላ ጥልቅ ከሆነ ጉድጓድ ውስጥ ጣለው። በዚያም አስራ አምስት ዓመት ኖረ። በንጉሱ አዳራሽ አቅራቢያም አንዲት አሮጊት ነበረች። እርሷም እንጀራ እየጋገርሽ ቅዱስ ጎርጎሪዎስ በውስጡ ካለበት ጉድጓድ ሁልጊዜ ጣይለት የሚላትን ራእይ አየች። ይህችም አሮጊት እንዲህ እያደረገች እንጀራንም እየጣለችለት እስከ አስራ አምስት ዓመት ፍጻሜ ኖረች። በዚያም ወራት ይህ ንጉሥ ድርጣርስ ደናግሎችንና ቅድስት አርሴማን ገድሎ ሥጋቸውን በተራራ ላይ ተጣለ። ሰይጣንም በንጉሥ ድርጣድስ ላይ ተጫነ። እግዚአብሔርም የተፈጥሮ መልኩን ለውጦ እንደ እሪያ አደረገው። እንዲሁም ከቤተ መንግሥት ሰዎች ብዙዎቹን ሰይጣን ተጫነባቸው። በቤተ መንግሥት ውስጥም ታላቅ ሐዘንና ጭንቀት ሆነ። የንጉሱ እህት ግን በሌሊት ራእይ ጎርጎሪዎስን ከጉድጓድ ውስጥ ካላወጣችሁት አለዚያ አትድኑም እንደሚላት ሰውን አየች። ለወገኖቹም ነገረቻቸውና እነርሱም ሂደው ቅዱስ ጎርጎሪዎስን ከጉርጓድ አወጡት። በዚያን ጊዜም ቅዱሳን ደናግልን ሥጋቸውን ገንዞ በመልካም ቦታ አኖራቸው። ከዚያም በኋላ ንጉሡንና ቤተሰቦቹን ሁሉንም ፈወሳቸው። ዜናውም ሁሉ በእረፍቱ ታሳስ አሥራ አምስት ቀን ተጽፏል። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር አሜን። ሰላም ለጎርጎሪዎስ ለእግዚአብሔር ሰማይቱ ወሊቀ ጳጳሳ ዘበ ሲመቱ። ግንዘ ተደናግል ያሰኒ ለተቀትላ ቅድመ እረፍቱ ኮነ ዮም ውስታዘ ጻቱ ከመበለሊት አለመት ለንጉስቱ። በዚችም ቀን ደግሞ የከበረ መስቀል የበዓሉ መታሰቢያ ነው። በተገኘ ጊዜ ሶስት ቀኖች ያህል በፍጹም ደስታ በዓልን አድርገውለት ነበርና እኛም እንዲሁ በታላቅ ደስታ የበዓሉን መታሰቢያ ልናደርግ ይገባናል። ከጠላታችን ሰይጣን እጅ ድህነታችን በእርሱ ተደርጎልናልና በመስቀሉ ላዳንን ለእግዚአብሔር ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ምስጋና ይሁን። ሁላችንን የሐርያት የሆነች የከበረች የአንዲት ቤተ ክርስቲያን ልጆች ስለኛ የተቀበለውን መከራውንም የምናምንና የምናስበውን በባለሟልነትና በፍቅሩ ወደ እርሱ ያቅርበን፣ ለዘላለሙ አሜን። ሰላም ለፀሕይወት ለወልደ ማርያም ምስካቡ ወለ ከለሜዳ ግልባቡ ለሰፍ ነጋዴ ወለ ብህያሞት ምስራቡ ተከስተ በምክባቦሙ ለኮስተንጢኖስ በምግቡ ብርሃነ ሎቱ ወክብረ ለህዝቡ። በዝችም ቀን በሊቀ ጳጳሳት አባ ብንያሚን ዘመን የሆነ የከበረ ገዳማዊ ቂርቆስ የእረፍቱ መታሰቢያ ነው። ይህም ቅዱስ ሰው ከከሃዲው ንጉሥ ከመርቀያን በሸሸ ጊዜ በከፍተኛ ተራራ ላይ በብቸኛነት ተቀመጠ። በውስጡም አራዊት ይኖሩበታል። ምግቡንም ከእግዚአብሔር ለመነ። አጋዘንም በየሦስት ቀን ወደ እርሱ እንድትመጣ ወተቷንም እንዲጠጣ አዘዘዘለት። በእንዲህ ያለ ሥራም አስር ዓመታት ኖረ። የተረገመ ሰይጣን ግን በተጋርለው በቀና ጊዜ በየአይነቱ በሆነ ፈተና ሊፈትነው ጀመረ። ያስፈራራውም ዘንድ በጥቁር ባሪያ አምሳል የሚመጣበት ጊዜ አለ። ደግሞም በብዙ ሰራዊት እና በፈረሰኞች አምሳል ሆነው ይዘው ያስሩታል፣ በጅራፍም ገርፎ በእግሮቹ ይጎትቱታል። ሰይጣናት እንደሆኑ ባወቀ ጊዜም በመስቀል ምልክት በላያቸው ሲያማትብ፣ ያን ጊዜ ሸሹ። በአንዲትም ዕለት በሌሊት ሲሰግድ በታላቅ ከይሲ አምሳል በአንገቱ ላይ ተንጠለጠለና በፊቱ ውስጥ ሊተነፍስበት ፈለገ። ያን ጊዜም ከእግዚአብሔር እርዳታን ለመነ። መላአኩንም ልኮ አዳ ነው የእረፍቱም ጊዜ ሲቀርብ ወደ ሊቀጳጳሳት አባ ብንያሚን ሂዶ ስራውን ሁሉ ነገረው። ከዚህም በኋላ ወደ በዓቱ ተመለሰ። ሊቀጳጳሳቱም መገነዣውን እንዲያዘጋጁ ሶስት ኤጲስቆጶሳትን ወደ እርሱ ላከም። ወደ በዓቱም በሄዱ ጊዜ ታሞ አገኙት። ነፍሱም ከሥጋው በምትወጣ ጊዜ ለመነገር የማይቻል ታላቅ ክብርንም ተመለከቱ። በበዓቱም ውስጥ ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለቂርቆስ ለነቢረ ገዳም ዛፍቀራ እንዘይሰት እንዘይሰቲ አሊበቶራ ድህራ መከሮ ሰይጣን በዘዚሃው መከራ አይንቲዮሙ ለኤጲስቆጶስ አነጸራ በጊዜ ረፍቱ ዘኮነ ነከራ። በዚህችም ቀን የኢትዮጵያ ንጉሥ የናዖድ ልጅ የከበረችና የተባረከች ሮማነ ወርቅ የረፍቷ መታሰቢያ ነው። እርሷም መጾምንና መጸለይን የምትወድ ድሆችንና ችግረኞችንም የምትጎበኝ ነበረች። እግዚአብሔርም በጸሎቷ ይማረን፤ በረከቷም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም ሀያ በዘች ቀን ለሊቃነ ጳጳሳት ሀያ ስምንተኛ የሆነ የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት አትናቴዎስ አረፈም። በዘችም ቀን ድንግል መሊዳማ በሰማይትነት አረፈች። ደግሞም የድንግል አቴና የፊና የፊላ የመነኮስ አብርሃም የታዲዎስ የአቢናፍኒዎስ የጻድቁ አርማኒዎስ የኢየሩሳሌም ኤጲስቆጶሳት አለቃ ሰማያት የሆነ የስምዖንም መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማያታት ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለም ዋድሮ ይኖር አሜን።